ከገሊላ የተገኘ የቤተ ሳይዳ ሰው ሲሆን ከአስራ ሁለቱ የኢየሱስ ክርስቶስ ደቀ መዛሙርቶች መካከል አንዱ ነው። ሐዋርያው ቅዱስ ፊልጶስ በትምህርቱና በቅዱሳት መጻሕፍት ጥሩ እውቀቱ ተለይቶ ይታወቃል። በማቴዎስ ወንጌል ምዕራፍ አስር ቁጥር ሶስት ላይ ከሐዋርያት ውስጥ በአምስተኛ ደረጃ ስሙ ተጠቅሷል። የግሪክ ሰዎችን ወደ ጌታችን ያቀረባቸው ይህ ቅዱስ ሐዋርያ ነው። ቅዱስ ፊልጶስ ሐዋርያው ቅዱስ ናትናኤልን የናዝሬቱን ኢየሱስን አግኝተነዋል መተህ በማለት ወስዶ ከጌታችን ከኢየሱስ ክርስቶስ ጋር አገናኝቶታል። በመጽሐፍ ቅዱስ ላይ በዮሐንስ 14:8 እስከ 14 እንደተጠቀሰው ቅዱስ ፊልጶስ ጌታችንን አብን አሳየንና ይበቃናል ብሎ ይጠይቀዋል። ጌታችንም አንተ ፊልጶስ ይህን ያህል ዘመን ከእናንተ ጋር ስኖራት አታውቀኝምን? እኔን ያየ አብን አይቷል። እንዴትስ አንተ አብን አሳየን ትላለህ? እኔ በአብ እንዳለሁ አብን በእኔ እንዳለ አታምንም ነው ብሎ ይመልስለታል። ይህም ጥያቄው ለክርስቲያኖች መሰረታዊውን የክርስትና እውቀት እንድናገኝ ረድቶናል። ፊልጶስ ሐዋርያው ወንጌሉን ዞሮ በማስተማር ብዙዎች ጣዖት ማምለካቸውን ትተው በክርስቶስ እንዲያምኑ አድርጓል። ከጌታችን እርገት በኋላ ሐዋርያ ፍርግያ፣ ሰማሪያ እና ጋዛ በሚባሉ ሀገሮች ወንጌልን ሰብኮ ብዙዎችን አሳምኖ አጥምቋል። ሐዋርያ ፊልጶስ ኢትዮጵያዊ ጃንደረባ ባኮስን ኢሳይያስ 53 ቁጥር 7 የሚለውን የትንቢት ቃል አሰምቶ ሲያነባ አገኘ። በእግዚአብሔር ተልዕኮ የመጣውን ቅዱስ ሐዋርያ ለቅዱስ ባኮስ ከመነሻ እስከ መድረሻ ወንጌልን ሰበከለት። ከዚያም ኢየሱስ ክርስቶስ የእግዚአብሔር ልጅ መሆኑን በማመኑ ከኢየሩሳሌም ሀይልስ ርቀት ላይ ከምትገኘው በቤተ ሳሮን እና በኬብሮን መካከል ካለው ኮረብታ ስር ከምትመነጨው ወንዝ ሲደርሱ ማጠመቀው። ሐዋርያው በመጨረሻ ወደ ታናሿ ኤሲያ ሄዶ በሄራፖሊስ ከተማ ሲያስተምር ብዙዎችን በማሳመኑ ክፎዎች ይዘው አሰቃዩት። ከብዙ ሥቃይም በኋላ ጣዖት አምላኪዎች ህዳር 18 ቁልቁል ሰቅለውት ሰማይትነትን ፈጽሞ የድል አክሊልን ተቀዳጅቷል። ሰዎችም በግፍ ከገደሉት በኋላ ስጋውን በእሳት ሊያቃጥሉት በወደዱ ጊዜ የታዘዘ መልአክ የሐዋርያውን ቅዱስ ስጋ ከእጃቸው ነጥቆ ወሰደባቸውና ሰወረው። ይህንንም ድንቅ ተአምር በተመለከቱ ጊዜ ሁሉም በአንድነት ድምፅ ከቅዱስ ፊልጶስ አምላክ በቀር ሌላ አምላክ የለም ብለው ጮሆ፣ አሰቃይተው ስለገደሉትም ተጸጽተው እጅግ አዘኑ። ክብር ግባውና በጌታችን ካመኑ በኋላ የሐዋርያው የቅዱስ ፊልጶስን ቅዱስ ስጋውን ይሰጣቸው ዘንድ በጸሎት ለመኑ። ጌታችንም የቅዱስ ስጋውን መልሶ ሰጣቸውና እጅግ ተደሰቱ። ከሐዋርያውም ቅዱስ ስጋ ብዙ ድንቅ ድንቅ የሆኑ ተአምራት ተፈጸሙላቸው። የሐዋርያውን መቃብሩ እስካሁንም ድረስ በዚህች ከተማ ይገኛል። ክርስቲያናችንም በቀን 18 ዕለተ እረፍትን በማሰብ የቅዱሱን ሐዋርያ በዓል ታከብራለች። ህዳር 18 ደግሞ አመታዊ በዓሉን በደማቁ ታከብራለች። የቅዱሱ ሐዋርያ ረዴትና በረከት ከሁላችን ጋር ይሁን ለዘለዓለሙ አሜን።